ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ እና ሰላም ይብዛላችሁ። እንደምንሰንበታችሁ፣ ባለፉት ሳምንታት ይህንን የዳንኤልን መጽሐፍ ወደ እናንተ እያቀረብን እንደሆነ ይታወቃል። ባለፉት ፕሮግራሞቻችን ከምዕራፍ አንድ እስከ ምዕራፍ ስድስት ያለውን ተመልክተናል። ዛሬ ደግሞ ይዘን የመጣ ነው ከምዕራፍ ሰባት ጀምሮ ያለውን የምንመለከት ይሆናል። እንደተለመደው ከእኛ ጋር እንድትቆዩ አሁንም በጌታ ፍቅር እንጋብዛለን። አራቱ አራዊት የሚል ርዕስ ተሰጥቶታል። አራቱ አራዊት ምዕራፍ ሰባት ነው። በምዕራፍ ሁለት ላይ ስንመለከት ብዙ ብልጭልጭታ ያለው ያ ምስል ባለፈው ያየነው አራቱን ግዛተ አጼዎች አይተናል። አሁንም አራታው አራዊት ብሎ ሲለን ከነዛ ጋር የሚያገናኘው አለ ወይስ ምንድን ነው ሐሳቡስ ምን ይመስላል? እንዴት ሊተረጉም ይችላል ራእዩ እንግዲህ በትንቢተ ዳንኤል ውስጥ እየተመለከት ነው ያለው ትልቁ ነገር ምንድን ነው? ያው ሁሌም እንደገለጽ ነው የአህዛቡን ዘመን ነው። ይሄ ደግሞ የተገለጸው በተለይ በታላላቆቹ አራቱ የዓለም መንግስታት ነው። በትንቢተ ዳንኤል ምዕራፍ ሁለት ላይ በብልጭልጭታው እጅግ በበዛ የሰው ምስል ለናቡከደነጾር፣ በህልም በተገለጸ የሰው ምስል ነው የተገለጹት። እዚህ ምዕራፍ ሰባት ውስጥ ደግሞ ከባህር በወጡ አራት አራዊት ነው የተገለጹት። እንግዲህ እዚህ ትንቢተ ዳንኤል ምዕራፍ ሰባት ውስጥ በቅድሚያ የሚያቀርብልን ታላቁን ባህር የሜዲትራኒያን ባህር ነው እና ሲናወጥ ያሳየናል። ከዛ ውስጥ አራት አራዊት ይወጣሉ። መጀመሪያ አንበሳ የምትመስልናት፣ ሁለተኛ ድብ የምትመስልናት፣ ሶስተኛ ነብር የምትመስልናት፣ አራተኛው ግን ልዩ አውሬ ነው። እሱም የብረት ጥርሶች ያሉት የሚበላና የሚያደቅ አውሬ ተብሎ የተገለጸ ነው። ከምዕራፍ ሁለት ጋር አንድ አይነት ነው። በምዕራፍ ሁለት ውስጥ የወርቁ መንግስት የባቢሎን መንግስት ነው። እዚህ ላይ ደግሞ የአንበሳው መንግስት የባቢሎን መንግስት ነው። በምዕራፍ ሁለት ላይ የብሩ መንግስት የሜዶንና የፋርስ መንግስት ነው። እዚህ ላይ ደግሞ የድብ መንግስት ሆኖ ቀርቧል፣ የሜዶንና የፋርስ መንግስት ነው። በምዕራፍ ሁለት ላይ የናስ መንግስት አለ። እርሱም የግሪክ መንግስት ነው። እዚህ ስፍራ ላይ ደግሞ የነብር መንግስት ሆኖ ቀርቧል። የግሪክ መንግስት ነው ራሱ። ከዛ ምዕራፍ ሁለት ላይ የብረት መንግስት ተብሎ የተገለጸው የሮም መንግስት ነው። እዚህ ላይም የብረት ጥርሶች ያሏት የምታስፈራ አውሬ ሆና የቀረበችው ያው የሮም መንግስትን የሚያሳይ ነው ማለት ነው። እና በተለይ ወደ ፍጻሜ ዘመን ይወስደዋል። ምዕራፍ ሰባት በዮሐንስ ራእይ ምዕራፍ አስራ ሦስት ላይ ያለውን አውሬ ስንመለከት አንድ አውሬ ከባህር ሲወጣ አየሁ ይልና፣ አስር ቀንዶች፣ ሰባት ራሶች ነበሩት ይላል። በቀንዶቹም ላይ አስር ዘውዶች፣ በራሶቹም ላይ ስድብስም ነበረ። ያየሁትም አውሬ ይላል፣ ነብር ይመስል ነበር። ገላው ነብር ነው የሚመስለው። እግሮቹ እንደ ድብ እግሮች ነበሩ። እግሮች አፉ እንደ አንበስ አፍ ነበር ይላል። ከዛ ዘንዶ ኃይሉንና ዙፋኑን ትልቅም ስልጣን ሰጠው ይላል። ይሄ ወደፊት የሚነሳው የሮም መንግስት ነው። ግን ገጽታዎቹ የቀደሙት መንግስታት ቅርጽ በራሱ ላይ እናይበታለን። የነብሩ መንግስት ገጽታ አለው። የአንበሳው መንግስት የባቢሎን ገጽታ አለው። እንደዚሁም ደግሞ የድብ መንግስት የፋርስና የሜዶን መንግስት ገጽታ አለው። የነብሩ የግሪክ መንግስት ገጽታ አለውና እንደዛ ሆኖ ተመልሶ ይመጣል። ሰይጣን በቀጥታ ስልጣኑን ይሰጠዋል ነው የሚለው። በአጠቃላይ ይሄ በእግዚአብሔር ላይ የሚነሳው የመጨረሻው የዚህ ዓለም ስርዓተ መንግስት እንዴት እንደሚፈረድበት የሚናገር ራእይ ተገልጿል። ከዛ በኋላ ግን ያንን መንግስት የሚረከብ ማለት ከፈረደበት በኋላ የሰው ልጆችን መንግስት ተረክቦ በእግዚአብሔር ስርዓት የሚያስተዳድረው የክርስቶስ መንግስት ይገለጣል። ስለዚህ በአጠቃላይ ከምዕራፍ ሁለት ጋር በተመሳሳይ መንገድ ነው የቀረቡት። ምዕራፍ ሁለትም ሲያጠናቅቅ እጅ ያልነካው ድንጋይ ወርዶ ያን ምስል ፈጭቶት ፈርዶበት ማለት ነው ትልቅ ተራራ ሲሆን፣ እሱም የሰማይ አምላክ መንግስት በምድር ላይ እንዴት እንደሚመሰረት የሚያሳይ እንደሆነ ባለፈው አይተናል። ይህም የመጨረሻው አውሬ ተፈርዶበት የክርስቶስ መንግስት እንዴት እንደሚመሰረት በማሳየት የሚደመድም ራእይ ነው። ያኛው ለናቡከደነጾር ተገለጠ፣ ይሄኛው ግን ለራሱ ለዳንኤል ተገለጠ። ምዕራፍ ስምንት ደግሞ አውራው ፍየልና አውራው በግ የሚል ርዕስ ተሰጥቶታል። ወንድም ወርቁ እዚህ ላይ ምትለው ካለ የተመሰገነ ይሁን። ያው እንግዲህ እነዚህ ሁለቱ እንስሳት ምን እንደሆኑ በግልጽ በዚሁ ምዕራፍ ቁጥር ሀያ እና ሀያ አንድ ላይ ተተርጉመዋል። ሌላው ቦታም ሳኔ ትርጉሙን በዛው እናገኘዋለን። እና አውራው በግ የሜዶን የፋርስ ነገስታት እንደሆኑ በቁጥር ሀያ ላይ በግልጽ ተቀምጧል። የአውራው ፍየል ደግሞ የግሪክ ንጉስ እንደሆነ በዚሁ ምዕራፍ ላይ በትርጉም ተቀምጧል። እንግዲህ አውራውን በግ ስንመለከት ሁለት ቀንዶች እንዳሉት ይናገራል። አንደኛው ከሌላኛው ጎላ ያለ ነው ይል እንደምናውቀው የፋርስና የሜዶን መንግስት መንግስቱ ስንመለከት ሜዶን በሀይል ከፋርስ ያነስ ያለ ነው። መጨረሻ ላይም ስልጣኑን የሚቆጣጠረው ከዛው ወገን የሆነ ንጉስ መሆኑ ያው መጽሐፍ ቅዱስ ላይ ተገልጦ ይገኛል። እንግዲህ ሌላው የፍየሉን ስናነሳ ቁጥር አምስት አካባቢ ላይ ይሄ ከምዕራብ ወገን አንድ አውራ ፍየል በምድር ሁሉ ፊት ላይ ወጣ ይላል። ምድርም አልነካውም። ለፍየሉም በዓይኖቹ መካከል አንድ ታላቅ ቀንድ ነበረው። ሁለት ቀንድም ወዳለው በወንዝ ፊት ቁሞ ወዳለው አውራ በግ መጣ። ኃይሉም ቁጣውን ፈጥኖ ወደ እርሱ ሮጠ። ወደ አውራውም በግ ሲቀርብ አየሁት ይልና ከዛም በኋላ ተመሮ አውራውን በግ እንደመታው እና አውራው በግ እንደጠፋ እንደተወገደ በመሬት ላይ ጥሎ እንደረጋገጠው ይናገራል። እንግዲህ ይሄ ግሪክ መንግስት በተለያየ መልክ ተገልጧል። በምዕራፍ ሁለት ላይ የነሐስ ሆኖ ቀርቧል። ምዕራፍ ሰባት ላይ ደግሞ የነብር አራት ክንፍ ያለው ነብር ሆኖ ተገልጧል። በዚህ ደግሞ እንደገና የአውራ ፍየል አንድ ቀንድ ያለው አውራ ፍየል ሆኖ የተገለጠበት ሁኔታ እንመለከታለን። እንግዲህ ከዛ በኋላ የሆነው ነገር ምንድን ነው? እሱ ይሄ አውራው ፍየል ወዲያው ቀንዱ ሲሰበር እናያለን ታላቁ ቀንድ ተሰበረ ወደ አራቱም የሰማይ ነፋሳት የሚመለከቱ አራት ቀንዶች ከበታች ወጡ ይላል ይሄ ቀንዱ ይሄ ዋናው ቀንድ የሚያሳየው እንግዲህ በታሪክ ውስጥ የምናገኘው ታላቁ እስክንድርን ነው አሌክሳንደር ዝግሪት የሚባለውን ነው መጨረሻ እሱ ያው እንግዲህ ለአስራ ሁለት ዓመት ነው የገዛው ብዙም አልቀየም ሶስት ሀያ ሶስት አካባቢ ከክርስቶስ ልደት በፊት በቃ ዲፓቸር የሆነው በስነ ምግባር ጉድለት በጣም እንትን ብሎ እንደሞተ ብዙም እንዳልቆየ ታሪክ ይናገራል። እሱ ከሞተ በኋላ ግን መንግስቱ በአራት ተከፈለ፣ በአራት ትናንሽ ግዛቶች ተከፈሉ። እንግዲህ ይሄ የሚያሳየን እዚህ ቁጥር ስምንት ላይ አራት ቀንዶች ከበታች ወጣ የሚለው የአንዱ ቀንድ ሲሰበር አራት ሌላ አነስ አነስ ያሉ መንግስታት ወይም በዛው ስር የሚተዳደሩ ክፍለ ግዛቶች እንደተመሰረቱ የሚያሳይ ነው እንግዲህ በታሪክም እንደምናውቀው ከታላቁ እስክንድር መውደቅ በኋላ ይሄ የግሪክ መንግስት አራት ቦታ ነው ሶሪያ ግብፅ መቄዶንያ ወይም ትሬስ የምንላች ትንሿ እስያን ጨምሮ እነዚህ በአራት ቦታ ከተከፈሉ በኋላ አራቱንም ደግሞ የራሱ ጀነራሎች ወደ ማስተዳደር መጡ እርግጥ በስም በታሪክ ይታወቃሉ እዚህ ቁጥር ዘጠኝ ላይ ከእነርሱም በአንደኛው ታናሽ ቀንድ ወጣ የሚል እናያለን። እንግዲህ ምንድነው የሆነው? ወደፊትም እንደምናየው ይሄ የትልቁ ኢምፓየር እንደገና በሁለት ሲከፈል ደግሞ እናየዋለን። አሁን እንደዚህ በሚፈጠርበት ሁኔታ ላይ የዳንኤል ድርሻ ምዕራፍ ዘጠኝ ላይ ስንሄድ የዳንኤል ጸሎት ይላል አይደለ። ያየው ሁኔታ በጣም አስጨናቂ እንደሆነ ተመልክተናል። ጸለየ። የእስራኤል ዕጣ ፈንታን ነው ሲመለከት የነበረው። ከዚህ አኳያ ካለንበትም ዘመን ከቅሬታዎቹም የዳንኤልም ጸሎት እንዴት ይታያል? ምዕራፍ ዘጠኝ ውስጥ በምንገባበት ጊዜ የንስሐ ጸሎት ነው የምናገኘው። ምን ማለት ነው? ይህን የንስሐ ጸሎት ያነሳሳው ምንድን ያልን እንደሆነ ዳንኤል ያነበበው የትንቢተ ኤርሚያስ መጽሐፍ ነው። የጸሎት ሰው እንደመሆኑ ግን መጽሐፍ ቅዱስም ለካ አንባቢ ነው። ከሱ በፊት የነበረውን ትንቢተ ኤርሚያስን እውቅና ይሰጠዋል፣ እንደ መጽሐፍ ቅዱስ ቀኖና አድርጎ ይቀበለዋል እንደማለት ነው። ስለዚህ የእስራኤል ምርኮ ለሰባ ዓመት ነው ተብሎ በትንቢተ ኤርምያስ ምዕራፍ 25 ላይ ተገልጿል። እሱን አየና የምርኮው ዘመን እንደ ተጠናቀቀ ተገነዘበ ማለት ነው። ሁለት ዓመት ብቻ ነው የሚቀረው እና አሁን ወደ ምድራቸው እንደሚመለሱ ተስፋ እያደረገ የተማረኩት የእስራኤልን ኃጢአት ይዞ መናዘዝ ፈለገ። ማቅለበሰ በአመድ ላይ ተቀመጠ፣ መጾምና መጸለይ ጀመረ። ፊቱን ወደ ጌታ ወደ አምላክ አነሳ ማለት ነው። አሁን ምርኮው እያበቃ ነው፣ ወደ ስፍራችን ልንመለስ ነው እሚል ነገር ይዞ እየተናዘዘ እያለ የጸሎቱ መልስ ግን ሌላ አዲስ ራእይ ይዞ መጣ። ገብርኤል እየበረረ መጣ። ጥበብንና ማስተዋልን እሰጥ ዘንድ መጥቻለሁ አለው። በልመና መጀመሪያ ትዕዛዝ ወጥቶ አላለው። ከዛ በኋላ ይነግረዋል። ከዛ በኋላ በትንቢተ ዳንኤል ውስጥ እጅግ ታዋቂ የሆነው ሁልጊዜም የትንቢት ትምህርቶችን ስንማር የምንጠቅሰው የሰባ ሱባኤ ትንቢት ይነግረዋል ማለት ነው። ትንቢተ ዳንኤል ምዕራፍ 9 ከቁጥር 24 ጀምሮ እስከ 27 ያለውን በምንመለከትበት ጊዜ ሰባውን ሱባኤ ቆጥሮ ይነግረዋል ገብርኤል ለዳንኤል ማለት ነው። ይሄ ሰባ ሱባኤ ለሶስት ነው የሚከፈለው። የመጀመሪያው ሰባት ሱባኤ ነው፣ ሁለተኛው ስልሳ ሁለት ሱባኤ ነው፣ ሶስተኛው አንድ ሱባኤ ነው። እና ምን ምን እንደሚደረግ ጭምር ነው የሚነግረው? ሰባቱ ሱባኤ ኢየሩሳሌም በነህመ አማካኝነት ከጎዳናና ከቅጥር ጋር የምትሰራበት ጊዜ ነው ሰባቱ ሱባኤ። ከዛ በኋላ ግን ስልሳ ሁለቱ ሱባኤ ከተማይቱ ከጎዳናና ከቅጥር ጋር ከተሰራች በኋላ እስከ አለቃው እስከ መሲህ የሚቆጠር ነው። መሲሁ ጌታ ኢየሱስ ነው። እስከሚገለጥበት ጊዜ ድረስና እስከሚገደልበት ጊዜ ድረስ የሚቆጠር ነው። ለምን? ከስልሳ ሁለት ጊዜ ሰባት በኋላ መሲህ ይገደላል ይለናል እዚሁ ላይ። ከዛ በኋላ ግን በመካከል ሌላ ታሪክ ይገባል። መቅደሱ ይጠፋል፣ ጦርነት ይሆናል። እስከ ፍጻሜ ፍጻሜው በጎርፍ ይሆናል። ጥፋት ተቀጥሯል ይለናል። የሆነ ቀጠሮ በመካከል ሌላ ዘመን ይገባል ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ በስጋ በተገለጠበት ዘመን ለኢየሩሳሌም እንዳለቀሰ እናውቃለን። ጥፋቷ እንደቀረበ አውቆ ነው የሚያለቅሰው። የሰባ ዓመተ ምሕረቱ ጥፋት ማለት ነው። በሮማውያን አማካኝነት የመጣው ጥፋት በመካከል ገብቷል። በምንድነው የምናውቀው ይሄንን? የሚመጣው አለቃ ህዝብ ናቸው የሚያጠፏት ከተማይቱ፣ እዚህ ላይ ተጠቅሷል። የሚመጣው አለቃ ህዝብ ከተማይቱንና መቅደሱን ያጠፋሉ ፍጻሜውም በጎርፍ ይሆናል ይለናል። ስለዚህ የሚመጣው አለቃ ተብሎ አንድ አካል እዚህ ላይ ጎልቶ ይወጣል። ማን ነው እሱ? ነው በምዕራፍ ሰባት ላይ ያየነው ትንሹ ቀንድ ነው። ይሄ የመጨረሻው የዚህ ዓለም መንግስት አስተዳደር በሮም ላይ የሚነሳ መሆኑን የምናውቀው በዚህ ጥቅስ ምክንያት ነው። ለምን በታሪክ እንደምናውቀው በሰባ ዓመተ ምህረት ኢየሩሳሌምን ያጠፉት ህዝቦች ሮማውያን ናቸው። በጥጦስ አማካኝነት ሮማውያን እንዳጠፉት የታወቀ ነው። ስለዚህ የሚመጣው አለቃ ስንል የእነዚህ ህዝቦች አለቃ ነው። የሚመጣው አለቃ ህዝብ አይደሉም ያጠፏት ከተማይቱን። ስለዚህ አለቃው የእነዚህ ህዝቦች አለቃ ከሆነ ሮማዊ ነው እና እሱ እዚህ ላይ የተጠቀሰበት ነው። እሱ በሚመጣ ጊዜ ለአንድ ሱባኤ ቃል ኪዳን ያደርጋል ከብዙ ሰዎች ጋር። እነዚህ ብዙ ሰዎች የተባሉት በተለይ እስራኤል ናቸው። በኋላ ላይ ምን ያደርጋል? በሱባኤ እኩሌታ መስዋዕቱን ያስቀራል ይለናል። ካስቀረ በኋላ ምንድን ነው የሚሆነው? የጥፋት እርኩሰት ይገባል። ዳንኤል አስራ ሁለት ላይ በኋላ የምንመጣበት በእርኩሰቱ ጫፍ ላይ ግን አጥፊው ይመጣል፣ ቅድም ያልነው በአንጢያኮስ ኤጲፋነስ ምሳሌነት የተገለጠው የመጨረሻው የሰሜኑ ንጉስ ማለትም የአሶር መንግስት አጥፊ ሆኖ እያጥለቀለቀ ወደ እስራኤል ይመጣል ማለት ነው። እና ግን በመጨረሻ በአጥፊው ላይ መቅሰፍቱ ይፈሳል። እንግዲህ ዳንኤልን በአጭሩ ምራፍ ዘጠኝን ስንዳስሰው እንደዚህ ሊታይ ይችላል ማለት ነው። በጣም የገረመኝ ነገር አንስቻ ለማለፍ ያክል ኤርምያስ የተናገረውን ትንቢት ዳንኤል አንብቦ እንደ የእግዚአብሔር ቃል ትክክል እንደሆነ መጽሐፍ ቅዱስ ምን ያክል ታማኝ እንደሆነ እግዚአብሔር እንደማይዋሽ ሰባ ዓመተ ምረት ሲፈጸም ይመለሳሉ ብሏል አንብቦ ነው የተረዳውና፣ በዘመናችንም መጽሐፍ ቅዱስን ስናነብ የት እንደደረስን ምን መረዳት እንዳለብን የእግዚአብሔር ቃል ታማኝ እንደሆነ እየተገነዘብን ዘመኑን መዋጀት እንዳለብን ተገንዝቤያለሁ ማለት ነው። ይህንንና የቀረም ነገር ካለበት ጨምረህ ወንድም ወርቁ መሄድ መቀጠል ትችላለህ። እዚህ ላይ እንደተባለው ኤርሚያስና እሱ ብዙ የተራራቁ ነቢያት አይደሉ፣ ኮንተምፖራሪ ናቸው። እሱ ወደ ግዞት ወደ ባቢሎን ሲጋዝ ዳንኤል ኤርሚያስ በዛው ነው የቀራው። ከዛ ወደ ግብጽ እንደሄደም ይታወቃል። ግን ይህን ያህል ብዙ ርቀት በሌለው ሁኔታ የእሱን መጽሐፍ ቁጭ ብሎ መርመር እና ለእሱ ክሬዲት ሰጥቶ እንትን ማድረግ ይሄ በጣም በወንድሞች መካከል ያለውን አሁን ሊኖር የሚገባው መቀባበል የሚያሳይ ነው ብዬ አምናለሁ። ትልቅ ትልቅ ዋጋ ሰጥቶት ነው መጽሐፉን ቁጭ ብሎ እየመረመረው እና በዛ ውስጥ ያለውን ሚስጥር ማግኘቱ ደግሞ እጅግ ብዙ እንዲጠይቅ አድርጎታል። ማለት ጠጋ ብሎ ነው የጠየቀው ምክንያቱም ያልገባውን ነገር ዳንኤል ብዙ ቦታ እንደምንመለከተው የማይገቡት ነገሮች ሲኖሩ ጠጋ ብሎ የመጠየቅ ጸባይ ያለው እና እዚህ ጋርም እንደዚሁ ስላልገባው ሲጠይቅ እንመለከታለን ማለት ነው። ያልገባው ራይ ከዛ ደግሞ ማብራሪያ ሲሰጠው ሁሉ የምንመለከትበት ሁኔታ ስላለ፣ ሁልጊዜም አንዳንድ የማይገቡን ነገሮችን ጠጋ ብሎ የመጠየቅ መጽሐፍትን የመመርመር ወደ ወንድሞች ተጠግቶ የእግዚአብሔርን ቃል መረዳት ጠቃሚ ነው። መጽሐፍት መመርመር መጽሐፍስ ምን አለ ብሎ መመርመር በጣም አስፈላጊ መሆኑን በዳንኤል ሕይወት ውስጥ የምናገኘው ትልቅ ትምህርት ነው ብዬ አምናለሁኝ። ከዳንኤል ይህንን ተምረን እኛም በዚህ ውስጥ ማለፍ እንድንችል እግዚአብሔር ይርዳን ነው ማለት የምንፈልገው ምዕራፍ አስርና ምዕራፍ አስራ አንድን በአንድ ላይ ማየት እንደሚቻል ነው የሚያሳየው። ክፍሉ ምዕራፍ አስር ላይ ምንድን ነው የሚለው? መለኮታዊ ግንኙነት ለማድረግ መዘጋጀት። ምዕራፍ 11 ደግሞ የክርስቶስ ተቃዋሚ የሚል ሀሳብ አለ። እነዚህ ሁለት ምዕራፎች እንዴት ይታያሉ? እንዴት ይተነተናሉ? ለአድማጭ ለተመልካቾችም ቀለል ባለመልኩ ማቅረብ ይቻል እሺ ትንቢተ ዳንኤል ምዕራፍ አስር የምዕራፍ አስራ አንድ መንደርደሪያ ነው ማለት እንችላለን። ራእዩ መታየት የጀመረው ዳንኤል ለሶስት ሳምንት ያህል ሌላ ሌላ የጾምና የጸሎት ጊዜ ካሳለፈ በኋላ ነው። ዳንኤል በጸሎት ላይ በነበረበት ወቅት ሌላ ራእይ ይገለጥለታል ማለት ነው እንግዲህ ይሄንን ራእይ ነው እስከ ምዕራፍ አስራ አንድ ድረስ የሚያቀርብልን እና ሲነበብ አስርን ከአስራ አንድ ጋር ነው ማንበብ የሚያስፈልገው ማለት ነው። እና በዚህ ራእይ ውስጥ በተለይ ገብርኤልን ዋነኛ የራእዩ ተርጓሚ ሆኖ እንመለከተዋለን። ገብርኤል ወደ ዳንኤል ይላካል እና ምዕራፍ አስር ይህንን ታሪክ ነው የሚያሳየን ማለት ጸሎት ላይ እያለ እግዚአብሔር ራእይን ገልጦለታል። ከዛ በኋላ የራእዩን ትርጉምና ወደፊት የሆን ዘንድ ያለውን ነገር ይገልጥለት ዘንድ እግዚአብሔር ገብርኤልን ልኮለታል። በዚህን ጊዜ አሁን እንደደረሰ ገብርኤል መናገር ይጀምራል እና ምዕራፍ 11 ቁጥር አንድ ላይ የሚናገረው ራሱ ገብርኤል ነው። በቂሮስ በሶስተኛው ዓመት ድረስ ቆይቷል ዳንኤል በጣም በእድሜ እንዳረጀ ነው የምንረዳው። በዚህ ወቅት ነው ራእይ የተገለጠው። እና ምዕራፍ 11 ላይ የተገለጠው ራእይ ሂስቶሪካል ማለት ወደፊት የምንጠብቀው ትንቢት የሚጀምረው ከቁጥር 36 ነው። እስከ ቁጥር 35 ድረስ ያለው በታሪክ የተፈጸሙ የተለያዩ ትንቢቶችን የሚናገር ራእይ ገብርኤል ያሳየዋል ማለት ነው። ይተረጉምለትማል ማለት ነው። እንግዲህ እያንዳንዳቸውን ለመሄድ እኔ አሁን የምሰጠው ሀሳብ ሃሚልተን ስሚዝ የጻፈልንን ይችን መጽሐፍ በዝርዝር መመልከት እና ሌሎችም በትንቢተ ዳንኤል ላይ የተጻፉ መጽሐፍትን በስፋት ማየቱ የሚሻል ይሆናል። ምክንያቱም የሰሜንንና የደቡብን ንጉስ ነው የሚያቀርቡልን። ባይሆን አንድ ነገር ማለት እንችላለን። የደቡብ ንጉስ ማን ነው? የሰሜን ንጉስ ማን ነው? እዚህ ላይ የደቡብ ንጉስ በምንልበት ጊዜ በእስክንድሪያ የሚገኘው ከታላቁ እስክንድር ጀነራሎች መካከል አንዱ የሆነው በጥሊሞስ ተብሎ በእኛ ሀገር አገላለጽ የሚነገረው በታሪክ ውስጥ ፕቶሎሚ የሚባለው ራሱ ማለት ነው። የእሱ አስተዳደር የግብፁ የእስክንድሪያው አስተዳደር የደቡብ ንጉስ ይባላል። የሰሜኑ ንጉስ ደግሞ የሚባለው በሶሪያ በአንጾኪያ ማዕከል አድርጎ ያስተዳድር የነበረ ሰፊ ግዛት ነው። በነገራችን ላይ የዛሬዋን ቱርክ እስከ ዛሬዋ ኢራቅ ማለት የዛን ጊዜ ባቢሎን ድረስ ከዛም አልፎ ጭምር የተዘረጋ በሰሜኑ ላይ የተዘረጋ በጣም ሰፊ ግዛት ይሄ የሴሌውሳይድ አስተዳደር ተብሎ በታሪክ የሚታወቅ ክፍል ነው። ይሄ የሰሜኑ ንጉስ ይባላል። እና የሰሜኑ ንጉስ ያሰኘው ምንድን ነው? ከእስራኤል በስተ ሰሜን ስለሆነ ነው። ሌላ ምን? የእስክንድሪያውን የደቡብ ንጉሥ ያሰኘው ከእስራኤል በስተ ደቡብ ያለ ነው። እስራኤል መልካሚቱ ምድር ትባላለች። እሷን ከመቆጣጠር አኳያ ሁለቱ ብዙ ጊዜ ይዋጋሉ። የደቡቡ ንጉስ በሰሜኑ ንጉስ ላይ ይነሳል፣ ያሸንፈዋል፣ እስራኤልን ይቆጣጠራል በሌላ ጊዜ ደግሞ የሰሜኑ ንጉስ ተነስቶ የደቡቡን ንጉስ ያሸንፍና እስራኤልን ይቆጣጠራል እና በዚህ ጉዳይ ሁለቱ በጣም ሲጋጩ በዚህ ምዕራፍ ላይ እንመለከታለን። እና ይሄን ከገለጸ በኋላ ግን ከቁጥር ሰላሳ ስድስት በኋላ የክርስቶስ ተቃዋሚውን ያመጣል። አሁን ቀድም በርዕሱ ላይ የገለጽከው ማለት ነው። ይሄኛው ግን ወደፊት ሄደን ነው ማሰብ ያለብን ከቁጥር ሰላሳ ስድስት በኋላ ያለውን በታሪክ ውስጥ አይደለም የምናስበው። አውዱ የሚያሳየን ያንን ነው። እሱ እራሱን ታላቅ የሚያደርግ አምላክ ከተባለው በላይ ከፍ የሚል የሴቶችን ምኞት የማይመለከት ምድርን በዋጋ የሚከፍል እንደዚህ አይነት ነው እና ይሄንን ካለን በኋላ በፍጻሜ ዘመን የሚሆኑ በተለይ ይሄ በዮሐንስ ራእይ ላይ አርማጌዶን ጦርነት ተብሎ የሚታወቀው እሱን ሊያሳየን የሚችል የእሱን አጀማመር ሊያሳየን የሚችል በፍጻሜ ዘመን ላይ የሚሆኑ የተለያዩ ጦርነቶችን ጭምር ከቁጥር አርባ ጀምሮ ደግሞ ያቀርብልናል ማለት ነው። የቅሬታዎቹ እጣ ፈንታ በዚህ ታሪክ ውስጥ እንዴት ነው ያልፉት? ያለው መንፈሳዊ ትርፍ፣ እኛስ በዚህ ዘመን ምን ልንጠቀም እንችላለን? እንግዲህ ያው የእስራኤል ሕዝብ እንደ ሕዝብ በእግዚአብሔር ሕዝብ ላይ የሚደርሰው መከራ፣ ሁለት ነገስታት የቶሎሚ ዳይነስቲ እና የሰሉደስ ዳይነስቲ አንዴ ሰሜኑ ደቡን ይወራል አንዴ ደግሞ ደቡ ሲበረታ ደግሞ እዚሁም በምዕራፍ 11 ላይ እንደምናየው በጣም ብዙ ጦርነቶች አካሂደዋል። ለመስማማትም የሞከሩበት ጊዜ ነበረ። ግን ያደረጓቸው ጦርነቶች ብዙ ናቸው። በዛ መካከል የሚረጋግጡት በመሀል በጣም ያጠቁ የነበረው ቅድስቱን ከተማ ነው ኢየሩሳሌምን ነበር፣ እና የጦርነት ሰለባ ሆና እናገኛለን። የሚነሱ ከምዕራብ የሚነሳ ከየት የሚነሳ የጦርነት አውድማ ሆና የምናያት ኢየሩሳሌም ወይንም ደግሞ እስራኤል ናት። እና ከዚህ አንጻር እነዚህ በሁለቱ በምድራቸው ላይ በሚመላለሱ ከሰሜንና ከደቡብ በሚመጡ ጠላቶችን የሚደርስባቸው በደል እንዳለ ሆኖ ግን በትንሹ ቀንድ ተብሎ ምዕራፍ ስምንት ላይ ምዕራፍ አስራ አንድ ላይም የምናገኘው በአንቲያክስ አጴፋነስ ወይንም አራተኛ በሚባለው በሱ የሚደርስባቸው መከራ እጅግ የከፋ ነው። በምዕራፍ ስምንት ላይ የምናገኘው ነው። ሌላው አሁን መጨረሻ ላይ የተነሳው በምዕራፍ አስራ አንድ ቁጥር ሰላስድስት ያለው ከመካከላቸው የሚነሳው ሐሰተኛው ክርስቶስ አንታክራይስት የሚባለው ነው። ይሄኛውን ወደፊትም ሊመጣ ባለው ክስተት ውስጥ እንመለከተዋለን። በራእይ ምዕራፍ 13 ከቁጥር 11 እስከ 18 ያለው ነው። በካራክተር ተመሳሳይነት አላቸው። የሮሙም ሆነ ይሄኛው የተደጋግፈው ስለሆነ ጥፋቱን የሚያመጡት የመሳሰል ነገር አለ እና በእግዚአብሔር ሕዝቦች ላይ የሚደርሰውን መከራ እንመለከታለን። ምዕራፍ አስራ ሁለትን በዛው አያይዘን ለማየት ያክል ታላቁ መከራ የሚል ርዕስ ነው የተሰጠው። ያው የጥፋት ርኩሰት የሚልም እያየን ነበርን። ከዚህ ጋር ተያይዞ ያለውን መልእክትም ዘመኑ መቼ ነው የሚሆነው፣ ታላቁ መከራ ማለት ምን ማለት ነው የሚለውን እንደ ማጠቃለያ ጥያቄ ላቅርብ ብዬ ነው። ታላቁ መከራ ምንድን ነው ብል የሚለውን ባጭሩ ለማስቀመጥ ያክል ወደፊት ከቤተክርስቲያን መነጠቅ በኋላ የሚመጣው ሰባት ዘመን ላይ የሚገኝ ነው። እሱ ደግሞ የትንቢተ ዳንኤል ቅድም በምዕራፍ ዘጠኝ ላይ ያየነው የሰባው ሱባኤ ሰባኛው ሱባኤ ነው። የሰባኛው ሱባኤ ሁለተኛው አጋማሽ ታላቁ መከራ ይባላል። እና ይሄንን ካልኩኝ ዘንድ እዚህ ዳንኤል አስራ ሁለት ላይ ይሄ የመከራ ዘመን ምን ተብሎ ነው የተገለጸው? ቁጥር አንድ ላይ በዚያም ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ሕዝብም ከሆነ ጀምሮ እስከዚያ ዘመን ድረስ እንደርሱ ያለ ያልሆነ የመከራ ዘመን ይሆናል የሚል ቃል አለ። በዚህ በመከራው ዘመን አጋማሽ ላይ ታዲያ አሁን እንደተናገርከው የጥፋት እርኩሰት የሚባል ነገር አለ። በዚህ በትንቢተ ዳንኤል ምዕራፍ 12 ላይ የተጠቀሰው ቁጥር 11 ላይ ነው የዘወትሩ መስዋዕት ከቀረ ጀምሮ የጥፋት እርኩሰት ከቆመ ጀምሮ 1290 ቀን ይሆናል የሚል ቃል አለ። እዚህ ዳንኤል 12 ላይ የተጠቀሰው ግን ወደፊት የሚመጣው አውሬውና ሐሰተኛው ነቢይ ተባብረው በመቅደስ ውስጥ የሚያስገቡት እርኩሰትን። ይሄ የጥፋት እርኩሰት የሚባለው ምንድን ነው ስንል ዮሐንስ ራይ ምዕራፍ 13 ላይ እንደምንገነዘበው የአውሬውን ምስል ሰዎች እንዲሰግዱለት ማድረግ ነው። ይህንን ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ ሃያ አራት ላይ ባስተማረው የትንቢት ትምህርት ውስጥ ጠቅሶታል። እሱም ብቻ ለአንብብና ወደ ማጠቃለያው ልምጣ። ማቴዎስ 24 ላይ ቁጥር 15 ላይ እንግዲህ በነቢዩ በዳንኤል የተባለውን የጥፋት ርኩሰት በተቀደሰው ስፍራ ቆሞ ስታዩ፣ አንባቢው ያስተውል ይላል እና ይሄ ደግሞ ወደ መልእክቱ ይመራናል። እና ከዳንኤል አንዱ የምንማረው ምንድን ነው? የመጨረሻውን ዘመን ገጽታዎች ነው። በመጨረሻው ዘመን ክፋት እርኩሰት እየበዛ ነው የሚሄደው። እንግዲህ ድፍረቱ እስከ መቅደስ ድረስ የሚደርስ እግዚአብሔር እስከሚገኝበት ስፍራ ድረስ እርኩሰት ደፍሮ እንዴት እንደሚገባ ዛሬም ቢሆን አንባቢው ያስተውል እንደተባለው በቃ በዙሪያችን ያለውን ሁኔታ የምናስተውል በትንቢት መጽሐፍ የምንቃኝ ክርስቲያን አማኞች ልንሆን እንደሚገባ ተምሬበታለሁ ማለት ነው። ከዳንኤል መጽሐፍ ምን እንማራለን የሚል ጥያቄ ከመጽሐፍ ቅዱስ ምን እንማራለን ነው በሌላ አጠያየቅ። እንግዲህ ለትምህርት ለተክሳስ፣ ልብን ለማላት ለተለያየ ነገሮች እግዚአብሔር ቃል አስፈላጊ እንደሆነ መጽሐፍ ቅዱስ ይነግራል። ከዚህ አንጻር በእያንዳንዱ በተለይ ቅሬታዎችን ትሬስ ባደረግን ቁጥር እዛ በዚህ በዳንኤል ትንቢት ውስጥ ያሉትን ቅሬታዎች በተለይም ደግሞ ከምዕራፍ ሶስት በኋላ ያው ሶስቱን ወጣቶች ያናይም ዳንኤልን በተከተል ከዳንኤል ብዙ የበዛ ነገር በጣም የተትረፈረፈ የህይወት ምስክርነት እናያለን። ለማጠቃለያ ያህል ዳንኤል ሁሉን በጣም በትክክለኛ የእግዚአብሔር ሰው ነው፣ የሚወክል ነው፣ የጸሎት ሰው ነው፣ የእምነት ሰው ነው ቃሉን የሚያነብ ሰው ነው። ለሌሎች የሚማልድ ሰው ነው እና በብዙ ነገር የተገለጠ ስለሆነ ብዙ እናተርፍበታለን ብዬ ያምናለሁ። ስለዚህ አንባቢያንን የምጋብዘው ይህን መጽሐፍ በደንብ ከማብራሪያ ጋር እንዲያጠኑትና ይበልጥም ደግሞ መጽሐፍ ቅዱስን እንዲያጠኑ ይሄ ማብራሪያው ተጨማሪ ነው። አንዳንድ ነገሮችን ሃይላይት ለማድረግ ነው እና መጽሐፍ ቅዱሱን ይበልጥ የዳንኤል ትንቢትን በጥንቃቄ ቢያጠኑት የበዛ ትርፍ ያገኛሉ ብያምናለሁ። አመሰግናለሁ። ተመልካቾች ከኛ ጋር ስለቆያችው እግዚአብሔር ይባርካቸው። መጽሐፉን በምታነቡበት ጊዜ ለተለያዩ ጥያቄዎች፣ ለተለያዩ አስተያየቶች ከፈለጋችሁ እስክሪን ላይ የሚቀመጡትን ስልኮች መጠቀም ትችላላችሁ። ባላችሁበት አካባቢ ያሉ የመጽሐፍቱ ማሰራጫዎች የእውነት ቃል አገልግሎት ማሰራጫዎች ካሉ እዛ መጽሐፉን ማግኘት ይቻላል። አዲስ አበባ አካባቢ ለምትገኙ መገናኛ መተባበር ህንፃ አራተኛ ፎቅ ላይ ልደታ ኮንዶሚኒየም አብነት ክኒሊክ ጎን ላይ እንገኛለን። አዋሳ፣ አርባ ምንጭ እንዲሁም ሐረር፣ ባህር ዳር በተለያዩ ክልሎች መጽሐፍቶቹ ይሰራጫሉ። በስልኩ ተደዋውለን መገናኘት ይቻላል። ጸጋና ሰላም ይብዛላችሁ።